ከሞሳድ እስከ ሲያኤ በኢራን ላይ ያደፈጠው ኃይል። ኢራን እንዳትሞክሩት አለች። አሜሪካ ኢራን ዩራኒየም የማበልጸግ ሂደቷን ማስቆም ላይ ትኩረት ማድረጓ የኒኩሌር ድርድሩ እንዳይሳካ ያደርጓል እየተባለ ነው። ኢራን ኒኩሌርን ሉዓላዊነት ማስከበሪያና ለኃይል ልማት የመጠቀም አቋሟ የማይናወጥ በመሆኑ ከአሜሪካ ፍላጎት ጋር ላይጣጣም እንደሚችል በቴህራን መሰረቱን ያደረገው የስትራቴጂክ ምርምሮች ባለሙያ አሊ አክባር ዳሪያን አስታውቋል። ታዲያ አሜሪካና እስራኤል በኢራን የኒኩሌር ጉዳይ ላይ እጅግ አደገኛ እርምጃ ሊወስዱ ይችላሉ የሚሉ ስጋቶች እየተነሱ ነው። አሜሪካም እስራኤልም ኢራንን ከኒኩሌር መርሃግ ግብራ ለማስቆም እየተጣደፉ ነው። ኢራን ግን ማንም አያስቆመኝም ብላለች። በትንታኔ እንመለከተዋለን። አብራችሁን ቆዩ። ዋሽንግተን ከመጀመሪያው ዙር ድርድር በኋላ የፍላጎት ለውጥ እያሳየች ነው ለዛውም ኢራንን ከዩራኒየም ውጪ የማድረግ ይህ ደግሞ ቴራንን እንዳትስማማ በር ይከፍታል ባይ ናቸው ተመራማሪው አሜሪካ ለመሰረተ ልማት ሆነ ለሌላ ዓላማ የኢራንን የኒኩሌር ባለቤትነት አትቀበለውም ይህ ደግሞ ዛሬ የሚደረገው ድርድር ላይ አሉታዊ ጫና ይኖረዋል የኢራንና የአሜሪካ ፍላጎቶች እየሰፉ ሊሄዱ የሚችሉበትን አጋጣሚዎችም አለም ልትመለከት ትችላለች ይላሉ ተመራማሪው የኦማኑ ድርድር ቀጣይ ክፍል በሮም ዛሬ የሚደረግ ሲሆን የኢራኑ የውጭ ጉዳይ ሚኒስቴር አባሳ አርጋቺና የዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቪትኮፍም ጣሊያን ገብተዋል። አሜሪካ ፍላጎቷንና ቀይ መስመሯን በግልጽ የምታሳውቅበትን መድረክ ይሆናል ተብሎ ይጠበቃል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺም ቢሆኑ ድርድሩ በሰላም ላይ ይጠናቀቅ የሚችልበትን አጋጣሚ ይፋ አድርገዋል። ካልተሳካ ወታደራዊ እርምጃን ያስከትላል የተባለው የኢራንና የአሜሪካ ድርድር የአሜሪካና የኢራን ባለስልጣናት አወዛጋቢው የኢራን የኒኩሊር መርሃ ግብር ላይ አዲስ ስምምነት ላይ ለመድረስ በ ኦማን ዋና ከተማ ሙስካት ባለፈው ሳምንት በተዘዋዋሪ መንገድ ውይይት አድርገዋል። የመጀመሪያው ዙር ውይይት አበረታች እንደነበር የተገለጸ ሲሆን ሁለተኛው ዙር ደግሞ ጣሊያን ሮም ላይ እንደሚደረግ እየተጠበቀ ነው። ዶናልድ ትራምፕ በአውሮፓውያኑ 2018 ኢራንና የዓለም ሀያላን መንግስታት ከደረሱበት የቀድሞ የኒኩሌር ስምምነት አሜሪካን አስወጥተው የኢኮኖሚ ማዕቀብ መጣላቸው ኢራንን አስቆጥቶ ቆይቷል። አሁን መደረግ የጀመረው ድርድር ካልተሳካ አሜሪካ ወታደር እርምጃ እንደምትወስድ ፕሬዚዳንት ትራምፕ አስጠንቅቀዋል። ኢራን ለምን ኒኩሌር እንዲኖራት አልተፈለገም? ኢራን የምታካሄደው የኒኩሌር መርሃ ግብር ለሰላማዊ ዓላማ ብቻ የሚውል ነው በማለት የጦር መሳሪያ ለማምረት እየሰራች እንዳልሆነ በተደጋጋሚ አስታውቃለች። ነገር ግን ምዕራባውያን ሀገራት እንዲሁም የዓለም አቀፍ የኒኩሌር ተቆጣጣሪ አካል የሆነው አይ ኤ ኢ ኤ በዚህ የኢራን ምላሽ እምነት የላቸውም። በተለይም በ2002 ኢራን ሚስጥራዊ የኒኩሌር ግንባታ ተቋም እንዳላት በታወቀበት ወቅት ኢራን በእርግጥ ኒኩሌርን ለሰላማዊ ዓላማ መዋሏ ላይ ጥርጣሬ ፈጥሯል። ይህም ኢራንንና ሌሎች ከሞላ ጎደል ሁሉም ገራት ሀገራት የፈረሙት የኒኩሌር መስፋፋትን የመከላከል ስምምነት ያፈረሰ ነው ተብሏል። ስምምነቱ አገራት ወታደራዊ ያልሆነ የኒኩሌር ቴክኖሎጂዎችን ለሕክምና፣ ለግብርናና ለኃይል ምንጭ እንዲ እንዲጠቀሙ ይፈቅዳል። የኢራን የኒኩሌር መርሃ ግብር አሜሪካ በአውሮፓውያኑ 2018 ከኢራን ጋር የተደረሰውን የኒኩሌር ስምምነት ከወጣችበት ጊዜ አንስቶ በኢራን ላይ ተጥለው የነበሩ ማዕቀቦችን በመመለስ አጸፋዊ እርምጃ ስትወስድ፣ ኢራንም ስምምነቱን የሚጥሱ ስራዎችን አከናውናለች። በዚህም ኢራን ለኒኩሌር ግንባታ ወሳኝ የሆነውንና የተከለከለውን ዩራኒየም ለማበልፀግ በሺዎች የሚቆጠሩ የረቀቁ ማብላያዎችን ገንብታለች። የኒውክሌር ጦር መሳሪያዎች ወደ 90 በመቶ የተጣራና የበለጸገውን ዩራኒየም ይፈልጋሉ። በቀደመው ስምምነት መሰረት ኢራን እስከ 300 ኪሎ ግራም የሚደርስና በ3.67 በመቶ የበለጸገ ዩራኒየም እንዲኖራት ተፈቅዶላት ነበር። ይህም መጠን ለሲቪልና ለምርምር ዓላማዎች ብቻ በቂ ሲሆን የኒውክሌር ቦምቦችን ለመገንባት የሚያስችል ግን አይደለም። ባለፈው መጋቢት 2025 ዓለም አቀፍ የአቶሚክ ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጿል። ይህም ወደ 60 በመቶ በማጣራት አበልጽጋለች። ኢራን ዩራኒየምን የበለጠ ማበልጸጓ በንድፈ ሐሳብ ወደ ግማሽ ደርዘን የሚሆኑ የጦር መሳሪያዎችን ለመስራት በቂ ነው። የአሜሪካ ባለሥልጣናት ኢራን ይህንን ዩራኒየም በአንድ ሳምንት ጊዜ ውስጥ ለአንድ ቦምብ በቂ የጦር መሳሪያ ደረጃ ልትቀይረው እንደምትችል ያምናሉ። ሆኖም ኢራን የኒውክሊየር ጦር መሳሪያ ለመስራት ከአንድ ዓመት እስከ 18 ወር እንደሚፈጅባት ተናግረው፣ አንዳንድ ባለሙያዎች መሳሪያው በስድስት ወር ወይም ከዚያ ባነሰ ጊዜ ውስጥ ሊገነባ ይችላል ይላሉ። ትራምፕ ከኒኩለር ስምምነት ለምን አወጡ? የተባበሩት መንግስታት፣ አሜሪካና የአውሮፓ ህብረት ከአውሮፓውያኑ 2010 ጀምሮ በኢራን ላይ የኒኩለር መርሃ ግብሯን የጦር መሳሪያ ለማምረት እየተጠቀመችበት ነው በሚል ጥርጣሬ ሰፊ የኢኮኖሚ ማዕቀብ ጥለውባታል። ማዕቀቡ ኢራን ነዳጅ ዘይቷን በዓለም ገበያ ላይ እንዳትሸጥና 100 ቢሊዮን ዶላር በውጭ የሚገኙ የአገሪቱ ሀብት እንዳይንቀሳቀስ አግዷል። በዚህ ምክንያት ኢኮኖሚ ውድቀት ውስጥ ገብቶ የመገበያ ገንዘቧን በከፍተኛ ደረጃ ውድቀት ስለገጠመው በ ሀገሪቱ ዋጋ ንረትን አስከተለ። በአውሮፓውያኑ 2015 ኢራን ስድስት የዓለም ሀያላን አሜሪካ፣ ቻይና፣ ፈረንሳይ፣ ሩሲያ፣ ጀርመንና ዩናይትድ ኪንግደም ከዓመታት ድርድር በኋላ ከኢራን ጋር ስምነት ለመድረስ ችለው ነበር። በስምነቱ ኢራን በኒውክሌር መርሃ ግብሯ እንድትሰራ የተፈቀደላት ከመገደቡ በተጨማሪ የዓለም አቶሚክ ድርጅት ሁሉንም የኢራን ኒውክሌር ግንባታ ተቋማትን ለመጎብኘት እንዲችልና የተጠረጠሩ ቦታዎችን እንዲፈትሽ ፈቅዳለች። በምላሹም ሀያላኑ ሀገራት በኢራን ላይ ተጥሎ የነበረውን ከባዱን ማዕቀብ ለማንሳት ተስማምተዋል በሀያላኑ አገራትና በኢራን መካከል የተደረሰው የስምምነት ተግባራዊ የሚሆነው እስከ 15 ዓመታት ሲሆን ከዚያ በኋላ የሚያበቃ ይሆናል ተብሎ ነበር ነገር ግን ዶናልድ ትራምፕ ለመጀመሪያ ጊዜ ስልጣን ሲይዙ በ2018 የስምምነቱ ወሳኝ አካል የሆነችውን አሜሪካንን በማስወጣት ማዕቀቦችን በኢራን ላይ ጣሉ ትራምፕ ስምምነቱ ቋሚ ስላልሆነና የኢራንን የባለስቲክ ሚሳይል ፕሮግራሞችን እንዲሁም ሌሎች ጉዳዮችን የማይመለከት በመሆኑ መጥፎ ስምምነት ነው ብለዋል በዚህም አዲስ ውድድር ተደርጎ በኢራን ላይ ሰፊ ግዴታን የሚጥል ስምምነት እንዲደረስ ለማስገደድ ማዕቀብ በድጋሚ ጥለዋል። በዚህ የትራምፕ ውሳኔ ላይ ስምምነቱ የሚቃወሙት የአሜሪካ የመካከለኛው ምስራቅ አጋሮች በተለይም እስራኤል ከፍተኛ ተጽዕኖ አሳድረዋል። እስራኤል ኢራን በድብቅ የኒውክሌር መርሃ ግብሯን እያካሄደች ነው በማለት በስምምነቱ ከተነሳላት ማዕቀብ የምታገኘው በቢሊዮን የሚቆጠል ዶላር ወታደራዊ እንቅስቃሴዋን ለማጠናከር እንደምትጠቀምበት አስጠንቀቃለች። አሜሪካና እስራኤል የሚፈልጉት ምንድን ነው? ትራምፕ ከኢራን ጋር የሚደረገው ድርድርን በተመለከተ የሰጡት መግለጫ ለእስራኤል እንግዳ ይመስላል። በዚህም ቀደም ካለው ስምምነት የተሻለ ስምምነት አድርጋለሁ እያሉ ሲናገሩ የነበረ ሲሆን ኢራን ግን እንደገና ለመደራደር ፍቃደኛ ሳትሆን ቆይታ ነው አሁን ወደ ድርድር የተመለሰችው። ከዚህ ቀደም ትራምፕ ኢራን ድርድር አድርጋ አዲስ ስምምነት ካልተደረሰ ቦምብ ይጠብቃታል ሲሉ አስጠንቅቋል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልቲዝ እንዳሉት ትራምፕ የኢራን የኒውክሊየር መርሃ ግብርን ሙሉ በሙሉ መፍረስን እንደሚፈልጉ ገልጸው ይህም የሚመለከተው የኒኩሌር ማበልጸጊያዋን የጦር መሳሪያዋንና ስትራቴጂካዊ ሚሳኤል ፕሮግራሟን ነው ብለዋል። ኢራን በአሁኑ ድርድር የሚደረሰው ስምምነት የኒኩሌር መርሃ ግብሯን ለመገደብ እንጂ ለማፍረስ እንደማይሆንና የማዕቀብ እፎይታ ለማግኘት እንደሚሆን ተስፋ አድርጋለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ አላማችን በኩል አቋም ላይ ተነስተን ፍትሐዊና አክብሮት የተሞላበት ስምምነት ላይ መድረስ ነው ብለዋል። ትራምፕ ከኢራን ጋር የቀጥታ ድርድር እንደሚደረግ ቢናገሩም አርጋቺ ባለፈው ሳምንት በኦማን የተደረገው ድርድር ቀጥተኛ ያልሆነ መሆኑን አመልክተው በሳቸውና በአሜሪካ ሁሉ ከስቲቪትኮፍ መካከል አጭር ንግግር ብቻ እንደነበረ ገልጿል። አርጋቺ ኢራን ከአሜሪካ ጋር ለመነጋገር ዝግጁ መሆኗን ጠቅሰው ነገር ግን ትራምፕ በመጀመሪያ ምንም አይነት ወታደራዊ አማራጭ እንደማይኖር መስማማት አለባቸው ብሏል። ትራምፕ ከኢራን ጋር ድርድር እንደሚደረግ ካሳወቁ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ እንዳሉት ተቀባይነት ያለው ብቸኛው ስምምነት ኢራን የኒኩሌር መርሃ ግብሯን ለማስወገድ መስማማቷን ያካትታል። ይህም ማለት በአሜሪካ የበላይ ተቆጣጣሪነትና ፈጻሚነት ወደ ኢራን ገብተን የኒክሌር ተቋሞች እናፈነዳለን ሁሉንም መሳሪያዎች እናፈርሳለን ብሏል። የእስራኤል ትልቁ ስጋት ትራምፕ ኢራን ሙሉ ለሙሉ እጅ ሳትሰጥ ከስምምነት በመድረስ አስታራቂ ስምምነት ላይ በመድረስ ዲፕሎማሲያዊ ድል ሊያወጁ ይችላሉ የሚል ነው። የኒክሌር መስፋፋትን የሚከለከለው ስምምነት ያልፈረመችው እስራኤል የኒክሌር ጦር መሳሪያ እንዳላት ይታሰባል። ነገር ግን ይህንን የሚያስተባብልም ሆነ የሚያረጋግጥ መረጃ የለም። የእስራኤልን ሕልውና የማትቀበል ኒክሌር የታጠቀች ኢራን ትልቅ ስጋት እንደሚፈጥርባት ታምናለች። ተገለጸች። አሜሪካና እስራኤል ኢራንን ሊያጠቁ ይችላሉ። አሜሪካና እስራኤል የኢራን የኒኩሌር መሰረተ ልማት በቦምብ የማውደም ወታደራዊ አቅም አላቸው። ነገር ግን እንዲህ አይነቱ እርምጃ ውስብስብና አደገኛ እንዲሁም ውጤቱ እርግጠኛ የማይሆንበት ነው። የኢራን ቁልፍ የኒኩሌር ተቋማት የተገነቡበት ቦታዎች ከመሬት በታች የተቀበሩ ናቸው። ይህም ማለት እነዚህ ተቋማት ለማጥቃት ከመሬት በታች ሰርስረው መግባት የሚችሉ በጣም ኃይለኛ ቦንቦችን መጠቀም ይጠይቃል። እንዲህ ያሉት ቦምቦች አሜሪካ ያላት ሲሆን በእስራኤል በኩል ግን የሚታወቅ ነገር የለም። ጥቃት ቢሰነዘርባት ኢራን ራሷ መከላከሉ አይቀሬ ነው። ይህም በአካባቢ የሚገኙ የአሜሪካ ንብረቶች ልትታጠቅና ሚሳይሎችን በእስራኤል ላይ መተኮስን የሚጨምር ይሆናል። ለእንዲህ አይነቱ ወታደራዊ ዘመቻም አሜሪካ በባረሰላጤው አካባቢ ያሏትን የጦር ሰፈሮቿን እንዲሁም አውሮፕላን ተሸካሚ መርከቦቿን መጠቀሙ አይቀርም። ነገር ግን በአካባቢው ትልቁን የአሜሪካ አየር ኃይልን የምታስተነግደው ኳታር ጨምሮ ሌሎች ሀገራት ከኢራን ሊሰነዘር የሚችል ያጸፋ ጥቃት በመስጋት አሜሪካ ግዛታቸውን ተጠቅማ ኢራን ላይ ወታደራዊ ጥቃት እንድትፈጽም ላይስማሙ ይችላሉ በሌላ በኩል ደግሞ ሁለቱ አገራት ድርድር መጀመራቸው ይታወሳል እናም አሁን አሜሪካና ኢራን በቀጥታና በተዘዋዋሪ ባደረጉት ውይይቶች በጣም ጥሩ እድገት አሳይተዋል ሲሉ አንድ የአሜሪካ ባለስልጣን ተናግሯል ባለስልጣኑ በሰጡት መግለጫ በሚቀጥለው ሳምንት እንደገና ለመገናኘት ተስማምተናል እና እነዚህን ንግግሮች ስላመቻቹልን የኦማንና ኢጣሊያን አጋሮቻችንን እናመሰግናለን ብሏል ባለስልጣኑ በሮም የተካሄደው ሁለተኛው ዙር ውይይት ከአራት ሰዓታት በላይ ፈጅቷል ሲሉ ተደምጧል የኢራን የውጭ ጉዳይ ሚኒስቴር አባ ኳስ አርጋጂ ውይይቱን ገንቢና ጥሩ ሲሉ ገልጸውታል። ከሚቀጥለው ዙር በፊት አርጋጂ እንደተናገሩት ከፊታችን ረቡ ጀምሮ በኦማን በሁለቱ ወገኖች መካከል በባለሙያ ደረጃ የቴክኒክ ውይይት እንደሚደረግ ተናግሯል። ባለፈው ቅዳሜ በሙስካት የተጀመረው ቀጥተኛ ያልሆነ የኒኩለር ድርድር በኢራን የኒኩለር መርሃ ግብር ላይ ያተኮረ ሲሆን ሁለቱ ወገኖች በኦማን አገናኝነት ተግባብተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር እንደ ኢሮፓያን አቆጣጠር በ2015 በኦባማ አስተዳደር የተደረሰውን የኒኩለር ስምምነት ለመተካት አዲስ ስምምነት ካልተደረሰ በኢራን ላይ ወታደራዊ እርምጃ እንደሚወስድም ዝቷል። አበቃን። መልካም ጊዜን ተመኘንላችሁ።